ብዙ አመት ተቀምጠናል፣ ለራሳችን ግን ዜሮ ነን፣ ምንም ነገር የለንም ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካትሁ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላ። እናንተ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። በመጀመሪያ ሁላችሁንም ለመሰግን ወዳለሁኝ ለምትሰጡኝ ኮሜንት ለምታባራታቶኝ ሁሉ ከልብ ነው መስገነ ማለት ነው። የእኔ መልካም እህት ወንድሞች ማለት ነው ባላችሁበት አላህ ይጠብቅልኝ ማለት ነው። ዛሬ ደግሞ ይዤላችሁ የቀረብኩት ርዕስ ዞር ዞር ብዬ ከቀሰምኩት ላይ ላካፈላችሁ ወንጠርኩኝ። እሱ ምንድን ነው ብዙ እህቶቻችን እዚህ ሀገር የቆየን እህቶቻችንን ነው በነገራችን ላይ የሚመለከተው አዲስ የመጡትን የመጣ ነው እና ምን አይደለም የሚወክለው ማለት ነው። ብዙ እህቶች ብዙ አመት የተቀመጥን እህቶች እዚህ ሀገር እንኖራለን ማለት ነው። ለነሱ ታዲያ እኔ ከቀሰምኩት ላይ ላካፍላቸው ወደድኩኝ ማለት ነው። በንግግሬ ላይ የሚስተካከል ነገር ካለ ደግሞ ምክራችሁን፣ አስተያየታችሁን በኮሜንት እጠብቃለሁ ማለት ነው። ብዙ አመት የምንቆይ እህቶች እዚህ ሀገር አለን። አንድ ወይ ለራሳችን ያልሆንን ሁለት ሁልጊዜ ጊዜ በቃ ለፋሚሊ እያደረግን እኛ በኋላ ላይ ምንም ነገር መውደቂያ የሌለን እህቶች አለን ማለት ነው። ለምሳሌ ከስድስት አመት ከሰባት አመት ተቅሪበን አስር ዓመት ከዛም አመት ከዛም በላይ የተቀመጠን እህቶች እንኖራለን ማለት ነው። ከዛም አመት የተቀመጠን እህቶች እንኖራለን፣ ግን ለራሳችን አገራችን አገራቸው በገባን ጊዜ አገር በገባን ጊዜ ምንም ነገር በቃ ምንም ነገር የለለናለን አንደኛ ለራሳችን ገንዘብ ብችት አይደለም የሰው ልጅ ማለት ነው። እኛ ሴቶች ገደብ አለን ማለት ነው። እንደዘሰላችሁ ወደ ትዳሩ አለም ግቡ ምናምን እያልኩኝ አይደለም ማለት ነው። ኢንሻላ ደግሞ ከትዳርም የሚቀር የለም ማለት ነው። እውነቱን ካወራን ይሄ አዲስ የመጡትን እህቶች አይወክልም አይመለከትም ማለት ነው። እኔ እያልኩኝ ያለሁት እዛ ሀገር ለብዙ አመታት የተቀመጠን እህቶችን ነው የሚመለከተው። አንደኛ ወደ ትዳሩ አለም ሳንገባ፣ ሁለተኛ ለራሳችን ያለውን ትንሽ ነገር እንኳን ሳናስቀምጥ፣ ሶስተኛ በቃ ለራሳችን ጤንነት እንኳን አተን መታከሚያ ያጣን እስከምናጣ ድረስ ያለን እህቶች አሉ ማለት ነው። የሚገርም ማለት ነው። እና ምን ልላችሁ ፈልጌ ነው፣ የእኔ ወዶች ማለት ነው። እውነት ገንዘብ የእኛ ሴቶች እንዳነገርኳችሁ ገደብ አለን ማለት ነው። ጊዜ ብር ብር ብር ብር ማባረርም የለብንም ማለት ነው። ዞር ብለን ደግሞ ለራሳችን ለራሳችን መመልከት አለብን። አንደኛ ወደ ትዳር ዓለም እንኳን ሳንገባ ብዙ የተቀመጡ እህቶች አሉ። ሀታ ትዳር እንኳን መቶላቸው እኔ እንዳዳመኩት ወይም ደግሞ እንደተረዳሁት ከሆነ ትዳር እንኳን መቶላቸው ትዳር ዓለም ውስጥ ያልገቡ እንደዚሁ የተቀመጡ እህቶች እራሱ አሉ። እንዲህ ስላችሁ እኮ ባልጠፍቶ አይደለም። ወደ ትዳር ህይወት ያለመግባት መግባት እንትን ብሏቸውም አይደለም፣ ግን በቃ ከዛሬ ነገ ከዛሬ ነገ ከዛሬ ነገ በማለት እንዲሁ እድሜያችን ይሄዳል ማለት ነው። ያ ተገቢ እንዳልሆነ ነው ያስገነዝባቸው። የምወደው ብር ብችት ሀባይቢ ማለት ነው። ብር ብችት ምንም ነገር አይሰራም። አንደኛ ወደ ትዳሩ አለም ገብተን ልጆችን ማፍራት ሁሉ ነገር በታይም ነው ሊያቸዋለሁኝ። ታይም ኢዝ ጎልድ ይባላል ማለት ነው። ይሄ ሰዓት ልክ እንደ ወርቅ ነው ይባላል። ይሄ አባባል ነው። ሰዓት በመቼም በወርቅም አይገኝም ማለት ነው። የዛሬው ሰዓት አለፈ አለፈ በቃ እንጂ በብር በፈለግ ነው በዶራል በሁሉ ነገር አይገኝም ሰዓት ማለት ነው። ስለዚህ ወደ ትዳር አላሙ ደግሞ ገብተን ሰዓታችንን አሳልፈን እኛ ሴቶች እንግዲህ እንደነገርኳቸው በገደባችን ነው ሰዓት አሳልፈን ትዳር አለም ውስጥ ገብተን ትዳር ደግሞ ልጅ ደግሞ እንደዚህ ያለ መውለድ ምናምን በቃ የምናስባቶች አሉ። በእርግጥም ይከብዳል። ውጭ ሀገር ይሄር ነው አንድ አንደኛ ድህነታችንን ለማባረር መሆኑን የሁላችንም መልስም ጥያቄ ሆኑም እናገኘዋለን። የሀብታም ልጆች ብንሆን ስደትን ብለን አንመርጥም። የሀብታም ልጆች ብንሆን ትምህርታችን ራሱ ውጭ ሀገር ሄደን የምንማር ነበርን ማለት ነው። ስለዚህ ድሮ ላይ ያለን ህይወት ለመቀየር እስከሆነ ድረስ የመጣ ነው። ወደ ትዳር አለም መግባቱን የምንፈራ እህቶች አለ አለን። ይሄ ተገቢ እንዳልሆነ ማለት ነው። እንዲህ ስላችሁ እንዴ አሁን የመጡትን ምናምን አሁን የመጣ ነው ምናምን ይሄን አይወክልም ማለት ነው። እንደዚህ ብዙ እህቶቻችን እንዶ ከዛሬ ነገ፣ ከዛሬ ነገ፣ ከዛሬ ነገ በማለት እንዶ ሰዓታቸው የሄዱ እህቶቻችን አሉ ማለት ነው። እና እናንተም ወደ ኋላ መለስ ብላችሁ ወደ ትዳር አለሙ ገብተን አይንም ባይን እራሱ ማየት ከሁሉም በላይ የሚያስደስት ነው ማለት ነው። በአሁን ሰዓት ላይ ምን ትዳር አለ፣ በአሁን ሰዓት ላይ ምን ወንድ አለ ልትሉ ልትቃወሙ ብዙ ነገር የደረሰብን እህቶች ደግሞ ልትቃወሙ ትችላላችሁ። ይገባኛል። እንግዲህ ያን ደግሞ የሚያደርገው አንድ ሰው በሚያደርግ ጊዜ እኛ አሁን አገራችን ወደዚህ በመጣን ጊዜ የእናት የአባት ቤት ያክስት፣ የወንድም የእህት ቤት አለ ብለን አይደለም የመጣነው ነው ተወከልና አላላ ባላ ተመክተን ይኸው እስካሁን ቅጽበት ድረስ እየኖረ ያለ ነው ማለት ነው። ስለዚህ የምንላችሁ ፈልጌ ነው። ትዳርም ቢሆን አላህ ስብሐነሁ ወተዓላ እስካበጀው ድረስ ያ አላህ ያበጅልን፣ አላህ ያበጅላችሁ አላህ ብለን ዱዓ ማድረግ ነው። በአሁን ሰዓት ላይ ወንዱ ራሱ በረንጅ የሚፈልገው መቼ ፍቅርን ያውቃል። ብዙ ነገር እስከ መጨረሻው እርግጠኛ እስከ መጨረሻው ካዳመጣችሁት ልትሉ ትችላላችሁ ማለት ነው። ይሄንን ስችም አይደለም ይገባኛል። ግን እዛ ሀገር ብዙ አመት የቆየን እህቶች እድሜያችን ከሄደ በኋላ ትዳር ራሱ ወደ ትዳር አለም ራሱ ከሄድን ከገባን ልጅ ራሱ ታውቃላችሁ። ሁሉ ነገር እንደነገርኳችሁ የአብሶኛ ሴቶች የአሁን ላይ የተሻሻለ እንጂ ከሰላሳ አመት ከሆናት ከዛ በኋላ የመውለድ እድሏ ዝቅተኛ ነው ይላል ሳይንስም እራሱ ታውቃላችሁ። እኔ እንድስላችሁ ፋስት ተማሪ ወይም ደግሞ ምናምን ሆኝ የሚያደለም አሁን ለምሳሌ አርባ ውስጥ የገቡ እህቶች አይጠፉም። እኔ ስለሰማሁም ነው ፈቃደኛ ሆነው ግን ቢቀርቡ ኢንተርቪው ባደርጋቸው በጣም ደስ ባለኝ። ግን አይፈልጉምና ነው እንጂ ማለት ነው። እና እንደዚህ አይነቱ እህቶቻችን ወደ ትዳር አለሙ ገብተው አይን ባይን ራሱ ማየቱ ልጅ መውለድ ራሱ ኒያማ ነው። እንደውም አንድ ጊዜ ታስታወሳችሁ የሳኡዲ ሴቶች እኮ እንግዲህ ሳኡዲ፣ ዱባይ ብዙ ሀገሮች አሉ ማለት ነው፣ ኮዌት፣ ብዙ ሀገሮች አሉ። አብዛኛ የሳኡዲ ሴቶች ነው የሚባለው ማለት ነው። የሳኡዲ ሴቶች እኮ ልጅን በካርቶን ነው የሚሉ እኮ ሲባል መቼም አልሰማንም አትሉም? ይባላል ወላሂ፣ ያድል ቢገኝ አሁን ላይ ከሁሉም የሚበልጠው ልጅን የሚያክል ነገር የለም። ብር ልጅን አይተካም፣ ልጅ ደግሞ ብር ልጅን አይተካም ማለት ነው። ስለዚህ ወደኋላ መለስ ብለን እዚህ የቆየን እህቶች ወደ ትዳር ዓለሙ ገብተን አላህ መልካም ከመልካሙ አገናኝቷችሁ። እንደነገርኳችሁ ባልጠፍቶ አይደለም አንደኛ ገብቼ ምን አይነት ህይወት ነው የሚያጋጥመኝ፣ በእህቶች በጎረቤት በብዙ ነገር ሰላም እናይ እንዴት እንደሆኑ። ብዙ ወንዶች ብዙ ከወንድም መጥፎ እንዳለ ከሴትም መጥፎ አለ ማለት ነው። እንደውም ቁሯለኝ አጠይቡና ሊጠይባት አልኻቢሱና ሊልኻቢሳት ይባላል። ጥሮዎች ለጥሮዎች ናቸው። ኻቢሳት ደግሞ መጥፎቹም እንደዛ የሚላለ ማለት ነው። ስለዚህ እኛ እዚህ ሀገር የቆየን እህቶች ወደኋላ መለስ ስብላችሁ ለራሳችሁም ራሳችሁን አትርሱ ባይነኝ ውድ የፋሚሊ ቤተሰቦች ማለት ነው እና ምን መሰላችሁ? አረብ ሀገር ሄዳ እድሜዋን ጨርሳ መጣች። አረብ ሀገር ሄዳ ወይ ልጅ የላት ወይ ብር የላት፣ ብር ቢኖራት ልጅ የላት፣ እንደዚሁ ቆማ ቀረች፣ ምናምን የሚባል እኮ አለ አባባል ማለት ነው። ያም ተፈርቶም አይደለም፣ ግን ለራሳችን ስንል ራስን በራስን መተካትም ከሁሉም በላይ የሚያስደስት ነገር የለም ስላችሁ ነው ማለት ነው። ወዶቼዋ እንሻላህ አላህ መልካሙን ትዳር የሌላችሁ አላህ መልካሙን ትዳር ይወፍቃችሁ። ትዳር ያላችሁም ደግሞ አላህ መልካም ልጆችን አላህ ይወፍቃችሁ። ሁሉ ነገር የሚገርማችሁ በሌላ ጊዜ በሌላ ቪዲዮ መለሳለሁ። ብዙ ነገር ኖሯቸው ሀብትም ሁሉ ነገር ኖሯቸው ያላህ ተአምር ልጅ የሌላቸውም አሉ ማለት ነው። እና ከነዛ እነዛንም አላህ የወፍቃቸው አላህ ይስጣቸው ብለን ኢንሻላህ አድዋ ነው። እና እዛ ሀገር የቆየን እህቶች ወደኋላ መለስ ብለን ለራሳችንም እንትን ማለት ማስታወስ ይኖርብናል። ልጅ ወልዶ መልአክ በካርቶን መልአክ ምናምን ይባላል። ወላሂ ተወልዶን ቢላክም ማለት ነው። የአረብ ሀገር ሴት ማለት ከሁሉም ሪስፔክት ያላት ከሁሉም ጀግና ሴት ማለት የአረብ ሀገር ሴት ማለት ነች። ስለዚህ ውድ ሀባይቢ የዛሬው ደርስ ይሄንን ይመስላል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።